ብዙዎቻችን ድምፃዊና ቲክቶከር እስጢፎን ወይም እስጢፎስን እናውቀዋለን። በቲክቶክ ላይ ወደ 1 ሚሊዮን ተከታዮች አሉት። ብዙ ሰዎችም ደግሞ እሱን ያደንቁታል። እንደሱ ለመሆንም የሚመኙ ብዙ ወጣቶች አሉ። ማለት ነው። ኢትዮጵያ ውስጥ እንግዲህ አሁን ፌም ወይም በጣም ታዋቂ ሴሌብሪቲ ከሚባሉ ቲክቶከሮች እሱ ግንባር ቀደም ነው። ሰሞኑ ባጋራው ቪዲዮ ብዙዎች አዝነውለታል። እሱም ያጋራው ቪዲዮ በመቃብር ቦታ በመሄድ የተነሳ ፎቶ ነው። በቃብር ውስጥ የማን ነው የሚለው አንዳንድ ሰዎች ያው ጥያቄ መሆኑ አይቀር ማለት እንደምናውቀው እንደምናቀው እንግዲህ ያሳደገችው አያቱ እንደሆነች ብዙ ጊዜ በተለያዩ ቪዲዮዎች ላይ ይነገራል። እና ከአያቱ ጋርም ብዙ ቪዲዮዎችን ሰርተዋል። እናቱን እንደ አያቱን ሚወዳት አያቱም እንደናት ነባቱን እንዳሳደገችው እንደ ለእሷ ትልቅ ቦታ እንዳለው ከዚህ በፊትም ይነግረን ነበር። እንግዲህ በቅርብ ጊዜ ደግሞ አያቱ ማረፋቸው እንግዲህ ሰምተንም ነበረ። ከሰማንም በኋላ እንግዲህ ሰሞኑ እሱ የለቀቀው በመቃብሯ ቦታ በ መሄድ የለቀቀው ቪዲዮ ብዙዎችን እንግዲህ እንዲያዝኑለት አድርገዋል፣ ማለት ነው። አንዳንዶችም ደግሞ እንዲሳለቁ፣ ምክንያቱም መሆኑ ብዙ ሰዎችም በዚህ በሁለት ጎራ በመከፈል ብዙዎች እየተከራከሩ ይገኛሉ። አንዳንዶቹ ሲሳለቁና ሲቀለዱበት፣ አንዳንዶቹ ግን በዚህ አይሳቅም አይቀለድም፣ ሌላ ነገር ሌላ ነው፣ ስለሙያው ሌላ ነገር ነው። ይህ ግን አዘን ነው፣ የሁላችንም ቤት መግባት የሚችል ጉዳይ ስለሆነ ምንም ይሄ አይሳቅም፣ ምንም ይሄ ላይ አይቀለደም ይሉ ነበር። እኛም አይተን በጣም ያስገረመን ነገር በኢትዮጵያ ውስጥ ይህን ያህል አድናቂዎች እንዳሉትና ብዙዎች ስለሱ ሲያጋረው ስናይ ምን ያህል ተጽዕኖ እንደ ፈጥሬና እውነትም ተጽዕኖ ፈጣሪ ቲክቶከር መሆኑን ነው የተገነዘብ ነው። እንግዲህ ታዋቂው ቲክቶከር እስጢፎ ከዚህ በፊት የተወሰኑ ክሊፖችን መልቀቁ ይታወቃልና እንግዲህ በአጭር ጊዜ ውስጥ ደግሞ ብዙ ተከታዮች እንደዛሙ ደግሞ እሱ የለቀቃቸው የ ዘፈን ክሊፖች በዩቲዩብ ላይ ብዙ እይታ ማግኘት ችለዋል። ብዙዎችም ደግሞ ወደውት ብዙዎች ደግሞ እስጢፎ እንደ ቀልድም የሚያነሱ አለ ወይም ደግሞ የሚቀለዱበት አሉ ማለት ነው። እስጢፎ እንግዲህ አሁን በጣም ከባድ ሀዘን ውስጥ ነው። በተለይ አያቱ ካረፈች በኋላ ከባድ ሀዘን ገጥሞታል። ይህም ደግሞ እሱን ብዙ ጊዜ እንደ በፊቱ እንዲጫወት እንደ በፊቱ እንደሚደሰት እየሆነ አይደለም ማለት በአሁን ጊዜ እንግዲህ ብዙዎች ፈጣሪ ነፍሷን ይማርለ አንተን ደግሞ ያጽናና እያሉ ሲገኙ፣ አንዳንዶቹ ደግሞ ዘፈን አውጣ፣ እንደዚህ አድርግ የሚሉ አሉ። ወይም ደግሞ የሚቀልዱ ማለት ነው። አንዳንድ ጊዜ እንግዲህ ማብራዊ ድረገጽ ላይ የምናያቸው ነገሮች የምንቀልድበት እና እንደ ቁም ነገር ደግሞ የምናየው ነገር አለ። ሁሉም ነገር እንደ ቁም ነገር ወይም ደግሞ እንደ ትክክል አንወስድም። ሁሉም ነገር ደግሞ አንቀልድበት ወይም ደግሞ አንሳለቅበትም ማለት ነው። እንግዲህ ይህ እኔ በግሌ በጣም ማሳዝኖኛል እንግዲህ አንድ በጣም የሚወዳትን አያቱን አተዋል። ካጣ በኋላም ደግሞ በመቃብር ቦታ እንደዛ ፎቶ ሲለቅ ምን ያህል እውነቱም ሀዘኑ በጣም ጥልቅ እንደሆነ የሚያሳይ ነገር ነው። እኛ እንኳን አያታችን ወይም ደግሞ የስጋ ዘመዳችን አይደለም፣ አንድ ድንገት የምናውቀው ሰው ድንገት ከጠጋባችን ስናጣ እንኳን በሞት አይደለም፣ ከኛ ወደ ሌላ ሀገር ሲሄድ ምን ያህል እንደምንከፋና ምን ያህል እውነትም እንደምናዘን እያወቅን ግን ይህንም በቀልድ ማየታችን ጥሩ ነው ብዬም አላስብም። ምክንያቱም ሐዘንም ደስታም በሁላችንም ቤት መግባት የሚችል ነገር ስለሆነ ማለት ነው እንግዲህ። እስጢፎ ፈጣሪ ያጽናና ከጎን የሆነ ያ አያትን ነፍስ ደግሞ በገነት ያኑራት ለማለት እንወዳለን ማለት ነው እንግዲህ። ከዚህ በኋላ እስጢፎን ልጅ ነው ዘፈን ያወጣል ወይስ አያ በጣም የሚለው የብዙዎች ጥያቄ ነው። ያው ወጣት ስለሆነም ወደፊት በዓል በመምጣቱ እራሱ እንግዲህ ይጠበቃል ተብለውም የሚያስቡ አሉ። ምክንያቱም ገና ብዙ ነገር አለ፣ ገና ብዙ ነገሮች ይጠበቁበታል። ገና ወጣት ነው። ገና ብዙ ነገሮችን በስርዓት አቅም አለው ተብሎ ምስል ለሚታሰብ እንግዲህ ወደፊት ደግሞ ምን አይነት እና ምን አይነት ቪዲዎችን እንደሚሰራ አብረን የምንመለከት ይሆናል። ለማንኛውም ሰብስክራይብ አድርጉ ሰብስክራይብ አድገ